አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው ወይ? እኛ ጋር ሁሉ ሰላም ነው። ሸርሌክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። እኔና ሰብሪና ማለት ነው ሁለታችንም፣ ያው እኔና ሰብሪና አይደለም ቪዲዮ እየሰራን የምንለቀው። ስለዚህ እናመሰግናለን። እንዲሁም ደግሞ በእርች የአብሽሪ ለምትሉኝ ማለት ነው ወላሂ ከልብ አመሰግናለሁኝ። አንዳንድ ጊዜ እኔ እንጃ የሆነ የሰው ድጋፍ ማለት ሰው ልጅ በገንዘብ አይደለም የሚደገፈው እና በቃላት ራሱ አይዞ ሲባል ያ ሰው የሆነ ውስጡ የሚሰማው ደስታለና አለ ከብር በጣም ነው የማመሰግነው። ሁላቸውንም እናንተንም ለሀገራችሁ በሰላም ያብቃችሁ። ሎች ይሄ እንደምታውኝ ሰብሪ ጋር ቤት እያጸዳ ነው። እምቢ ያለች ያው ማድረገውን እኔ እሷም ላድርግ ነው እያለች ያለ በነገራችን ላይ ፍራሽሽ እና ልብሱን ለምን አንድ አይነት አታድርጊው፣ ምናምን ለምትሉኝ ልጆች ጊዜውን ጠብቆ ማለት ነው። እንሻላህ ፍራሽ ሳይሆን ሌላ ነው የምመኝለት ማለት ነው። አሁን ሳይሆን በጊዜ ሂደት እንስራና ማለት ነው። አሁን አይደለም እንሻላህ። እንቺ ሽዬ እናቴ፣ አትጩሂ፣ አትጩሂ። ቤት ስታስጭ ቆይትሽ እንቺ፣ በቃ እንቺ፣ ይብረድልሽ፣ ይብረድልሽ ማለት እንቺ እንቺ እና እንደምታውኝ እየጠረኩኝ ነው ማለት ነው። ሰብሪናን በነገራችን ላይ አብራኝ ነው፣ ከዛ ከዚህ እያጸዳቸው ነበረችው። በጣም ደክሞታል ማለት ነው፣ ደክሞታል ልበላቸው። ከዛ ከዚህ መሄዱ እራሱ አንድ ድካም ነው። እና ምን እያልኳችሁ ነበረ ቅድም፣ ቀስ ብሎ ይቀየራል በጊዜ ሂደት። እና አንድ አይነት ሲጀመር እኔ ፍራሽ አልፈልግም። ኢንሻላህ፣ አላህ የተሻለውን ነገር ይስጠኝ። እንጂ ፍራሽ በጣም ነው የሚያስጠላው፣ ሲጀመርም ማለት ነው። የትራሱ ብቻ ነው የሚሻለው እንደው ከፍራሹ ደግሞ ማለት ነው። እና ከተቻለ ደግሞ መጅሊስ ምናምን ቢሆን ነው እንጂ የተመረጠ የሚሆነው። በተለይ ትራሱ ምናምን ከእንትን ጋር በጣም ነው ማለት እኔ ለራሴ ለግሌ ነው፣ ለእናንተ አይደለም። እና ይህንኑ ራሱ ያው ባዶ ከሚሆን ብዬ ነው እንጂ የሚሄዳው ሙሉ እንደዚህ ባዶ ቢሆን ይሻለኛል፣ እኔ ደስ ይለኛል ማለት ነው። ከወያም አረቢያ መጅለስ ወይም ደግሞ ካልሆነ ድጋፉ ብቻ ይሆንና ሙሉ ድገንት ነው ማለት ነው። ከመጅልሱም ሳይኖር ይሄ መደገፈው ብቻ እሱ ብቻ ሙሉ ያምራል ማለት ነውና እኔ ፍራሽ ምናምን ያው ከባዶ ከሚሆን ማለት ነው እንጂ ያን ያክል የፍራሽ እንትን የለኝም ማለት ነው። በዛ ላይ ደግሞ ያን ያክል አላስተካከልኩም። እንሻላ ባላ ፈቃድ ወደፊት እየሰራ እናስተካክለዋለን። ለአሁን ግን ለጊዜው ይበቃናል ማለት ነው። ወደ ውጭ ዛሬ ምን እንደማደርገው ታውቃላችሁ? ቲቪ ስታንዱ። በነገራችሁ ላይ ሳምንት አሎ ነው ሙዚቃው ስርክታው አሁንም ላመጣው ነው። ሰብሪና እንደምታወት እኔ ማድርገው ነው ማድረግ የምትፈልገው መታደስ ከለብጣው ነው። የነ እንትን ምን እንደነበረ ስሙን ጥሩልኝ። ኦ የስፒከር እንትን ነው ማለት ነው። እና እንደምታውት ቲቪ ስታንዱ መልሼ ወበዛው ቦታው ያኔ ቦታው ሳላደርግ ቀያየሬ ያደረኩትኝ ማለት ነው። በፊት የነበረበትን ፊታቸው ወስጀው ነበር ሳምንት አልሞላ መልሻ መጣውት ማለት ነው። ምክንያቱም በቃ ያኔ መቃየር ደስ ይለኛል ለምን እንደሆን አላቅም። እና እዛው መልሻ መጣውትኝ እንሻላ ኤድን ደግሞ ይቀያየራል ምናም ይጸዳዳል ማለት ነው። ለአረፋ አረፋ ኤድ መጣ እንሻላ ለሰላም ዛለ ያድርሰን ና ያው አጽዴ ተንዘጋግተን ነው እኔና ሰብሪና የምንሄደው። ቢሆንም ግን ያው የኛም መቀየር አለበት ማለት ነው። ላሁን ግን አልቀያየርም፣ ፍራሽ ማን ትራሱ፣ ልብሱን ምናምን አልቀያየርም። መቀየር ስላለበት ነው እንጂ ማንም ተጠቅሞት አልቆሸሸም። ነገር ግን ያው ከሰ ከመቆየት ብዛት አቧራ ምናምን ተን ስለሚያለው ስለሚያቆሸሽው ግዴታ መጸዳት ምናምን መቀየር አለበት ማለት ነው። ለምታም ሰብሪናም እኔም አብረን እኩል ነው እንደነገርኳቸው ምናጸዳው ተከት ላይ ነው። ከዛ ሳይድ ከዚህ ቲቪ ከፈትኩላት። አሁን በቃ ሪሞቷን ይዛ እዛች ቁ ማለት ታይ ነው ማለት ነው። በነገራችን ላይ ያን ያክል የቲቪ ፍቅር የላትም፣ ነገር ግን ቆይቶ እንደዚሁ ምናምን ትከፍትላት ታያለች። ታይ አለዛ እንደዛ አሁን እንደ ልጅ ያን ያክል አይደለችም። አሁን ወደ ሳምንት ምናምን አልፎታል ቲቪ ከከፈትኩላት። ገና አሁን እየከፈትኩት ነው እንደምታውኝ ማለት ነው። ምክንያቱም እታችን እንደውሰርኩት ድሹ ገመዱ ውስጥ አንድ ስላለ አይደለ የተለያየ ስለነበረ እዛስ በነበረበት ሰዓት እየተጠቀመች አልነበረም። እና እንደምታኝ ወለወልኩኝ፣ ከዛ አነጠፍኩኝ። አልተመቸኝም። አነጣጠፉ ደግሞ መልሻ ዞረዋለሁ ማለት ነው። አየሁት፣ መዘንኩት፣ አላማረኝም። ምንድን ነው የማድርገው? በቃ ወደ ታች ቁልቁል ለግባ ዙሬ ያነጥፈዋለሁ ማለት ሆነ። አልተመቸኝም። ብቻ የሆነ ቤታችሁን እንትን ስትሉ ትንሽ እንትን ይላል እና ማለት ትንሽ ገብዳል ግን አልሀምዱሊላ ኢንሻአላህ በሰፊው ላይስጠን እና በደንብ አርገን በጃጀዋለን ማለት ነው። አሁን ዘን ምንድነው የማደርገው ፍራሹን ይማርሽ፣ ፍራሹን ያኖረሽ እናት ያጥኝ፣ የለጫት ለልታ የኔ ውድ እና አሁን ትራሱን ብቻ ነው የምደረድረው ማለት ነው። ወይ በቃ እነዚህ ትራስ ብቻ ሲሆን ያምራል በነገራችን ላይ ፍራሹን አሁን ይሄ በፊትም ፍራሽ ስለነበረ እኔም ደግሞ ፍራሽ መደርደርም ስላልፈለኩኝ ኢንሻአላ አላህ ይስጠኝ እንጂ ምኞቴ ሌላ ነው። ስለዚህ ፍራሽ ማልገዛው ኖርማሊ በቃ እንደዚ ስፈልግ በባዶ እንደዛ አድርገዋለሁ። ሰው ባለው ነው እንጂ እንደ ሰው ብቻ ማለት ልሁን አልልም። ባለኝ ነገር እንደዚህ አረጋታለሁ። በዚህም በኩል በነገራችን ላይ አንድ ፍራሽ አድርገዋለሁ። ያው በማድረግበት ሌላውን አነሳውና ላይ ምኝታ ክፍል አድርገዋለሁኝ። አንዱን ደግሞ ለሰብሪናም እንደዚህ መስት ሰኛታች ዛጎን የማስተኛበት አንዱን አድርገዋለሁ ማለት ነው። እንደምታስ በዚህ መልኩ ያምራል፣ በጣም ነው የሚያምረው እውነት በቃ አለ ማለት ነው። አሁን ደግሞ ልብሱን እንትኑ ሰቀይርለት ቆንጆ ይሆናል። መሻአላ ለኤድ ይቻላ ይቀይራል ማለት ነው። አሁን ውዶች እንደምታ ሚኝታች ጨርሼ ነበረ ምኝታ ክፍልን የመዋቢያ እንትን ሰብሪና እታች ላይ መስታወቱ ምናምን በጣም እያቆሸሸችብኝ ስለነበረ እሱንና ይሄንን ሽቶ ምናምን የማድርግባቸውን ወላወልኩኝ፣ እነሱን አጸዳዳለው እላቸዋለኝ። ነይ እቴ፣ ነይ ነይማ ነይ። በነገራችን ላይ በመሀል እየሄድኩ ነበረ፣ ሌላም ስራ ነበረኝ። ሄድት እያልኩኝ እየሰራው እየመጣውኝ ነው ማለት ነው። ያን ሁለቱም ፍራሽ ላይ አወጣሁት። በቃ ኢትዮጵያ ከመምጣታችሁ በፊት ደግሞ አንድ ምን ነገራችሁ ነገር ቁምሳጥን፣ ሌላው ሌላ ነው እንደው ለልብስ ቁምሳጥን፣ የልብስ ዱላብ በጣም ወሳኝ ነው። እዛው ሆናችሁ አሰሩ ማለት ነው። ምክንያቱም በቃ በጣም ነው የሚያስጠላው፣ ሻንጣ አውርዳችሁ እንትን ማለት ማውጣት፣ መገተት ምናምን ሁሉ ጊዜም ሻንጣ ከፍታችሁ ልብስ ማውጣት በጣም ነው የሚያስጠላው። እንደኔ እንደኔ እንደው እዛው ሆናችሁ ሌላው ሌላው ይቅር የልብስ ዱላባስ አሰር ነው የምላችሁ ምክንያቱም ሻንጣ ሁልጊዜ አንስታችሁ ከፍታችሁ ገትታችሁ በጣም ነው የሚያስጠላው። ወላሂ በጣም ነው የሚያስጠላው። በተለይ እኔማ በነብሰ ጡሬ በቃ እንደ ብዬ አላወርድም ማለት ብዙውን ሻንጣ እኔ ዝርክርክ ሲል አልወድም። አሁን ይሄንን ለይቼ ከ ማለት ለልጅቷ ለማውጣት አለመቼ ሲል ለልጅቷ ለብቻ አድርጌ የኔና የሰብሪናውን አሁን በዚህ በኩል ያለው ሁለት ሻንጣ ደግሞ በዛ በኩል አለ። ወደ አምስት ሻንጣ አስባችኋታል። ተነባብሮ ተነባብሮ ተቀምጦ ለማውረድ አልመቸኝ አለ። ከዛ ሁለቱ ለብቻ ይህን ሶስቱ ለብቻ አድርገ አስቀመጥኩኝ ማለት ነው። እና ትልቁ እንትን የልብስ ዱላብ ነው። የልብስ ዱላብ ይዛችሁ ነው መሙላቸው ለምታሁን ጌጦችን ምናምን እንትን፣ አልኩኝ፣ ሰታተርኩኝ፣ ስለብስ ለበስ አድርጌ ሄዳለሁ። ከዛ ጣል አድርጌያቸው ነው ቀይረው እንደዚህ በያለ ጊዜ ሳጸዳዳ አስተካክላቸዋለሁኝ። ለምታኙ ወላወልኩኝ። በዛች በኩል ሻዋር ቤት አለች፣ መጋረጃ ያለባት ሸዋር ቤት ናት። በነገራችን ላይ ሻዋር ቤት የውስጥ ናት ማለት ነው ያለችው። ወላወልኩኝ ምናምን ያው ተጸርቶ ስለነበር አሁን የረጋግፈበትን ብቻ በመጥረጊያ ጠርግ ያነሳ አለውኝ ማለት ነው። ዶች የኔና የሰብሪና የዛሬ ውሏችን ይህን ይመስል ነበረ ማለት ነው። ምክንያቱም አላሰራችኝም። በነገራችን ላይ ሙሉ ልታሰራኝ አልቻለችም። በመሀል ሰብሪና ተኝታ ነበረ። በቃ ያለው ነገር እንትን ስለነበር መስራት አልቻልኩም ማለት ነው። በዚህ መልኩ አጸዳርተን ጨረስን። ከዚህ በላይ ያለው ቪዲዮ አልተቀረጸው። አሰላሙ አሊኩም ወራቱላ